ሲጋዩ ሲቃጠሉ ሲታረዱ ቁጭ ብለን ለበጎ ነው እያልን አንሞት። ከተዋህዶ በፊት እኛ መቅደም መቻል አለብን። አሁን ጊዜው የሰማዕትነት ነው። ራሳችንን በማናቸው መንገድ በምንችለው ሁሉ ለቤተ ክርስቲያን ድምጽ ለመሆን ለሃይማኖታችን ዋጋ ለመክፈል ተፈቃይታለን። የሚሰማችሁ ሁሉ ይህን መልእክት አድርጉ። ኦርቶዶክስ ተዋህዶ ቤተ ክርስቲያን ትናንት ብዙ መከራዎችን አልፋ ለዚህ በቅታለች። ገዳማቶቿ የወደሙበት ጊዜ አለ። ካህናት በጅምላ የተጨፈጨፉበት የታረዱበት ጊዜ አለ። መታረዳችን፣ መሞታችን አባቶቻችንን ዋጋ አስከፍሎ፣ ዋጋ ከፍለው ለዚህ አድርሰዋታል እምነታችን። እኛ ደግሞ ዛሬ እዚህ ያለነው በዋጋ የመጣችን እምነት ዋጋ ካልከፈልን ለመጽው ትውልድ ልናስተላልፋታለች። ኦኬ። ስለዚህ ሁለቴ እኔ ዳንከው፣ አንዴ እኔ ዳንኩት ምልጃ ልመና ነው ብለኸኛል። ስለዚህ ኢየሱስ ለምን ሆኖ ያዳነህ እንደዚያ ነው እያልክ ያለው? አዎ መጽሐፍ ቅዱስ በእግዚአብሔር ቀኝ ያለው ስለ እኛ የሚማልደው ብሎ ሮሜ ስምንት ሰላሳ አራት ነው። ስለዚህ ኢየሱስ ዛሬ በእግዚአብሔር ቀኝ ሆኖ ስለ አንተ አብን ይለምንልሃል ማለት ነው። አዎ በእግዚአብሔር ቀኝ ሆኖ ዛሬ ስለኔ አብን ይለምዳል። ሮሜ ስምንት ሰላሳ አራት ቃል በቃል በእግዚአብሔር ቀኝ ሆኖ። መቼ ነው ኢየሱስ በእግዚአብሔር ቀኝ ሆኖ? አሁን አሁን ቃሉን አንብበው፣ ቃል በቃሉን አንብበው። ስለዚህ አብን በአብ ቀኝ ሆኖ ኢየሱስ አብን ይለምነዋል። አዎ ሮሜ 8፥34 ቃል በቃል በእግዚአብሔር ቀኝ ሆኖ በእግዚአብሔር ቀኝ ሆኖ። መቼ ነው? ካረገ በኋላ ነው። ምን እያለ ነው አብን የሚለምነው? ምን እያለ ነው አብን የሚለምነው? ያ በመስቀል ላይ የፈሰሰው ደሙን በማሳየት ምን እያለ ነው የሚለምነው? ይለምነዋል ካልክ እባክህ ይቅር በላቸው እንዲያደርጋቸው እያለ ነው። ልመና ማለት መጠየቅ ነው። አንድ ሰው እሱ ማድረግ ሳይችል ሲቀር ወደ ሌላኛው አካል ይለምናል። ስለዚህ ምን ብሎ ነው የሚለምነው አብን? ኢየሱስ ከሁለት ሺህ ዓመት በፊት ያፈሰሰውን ደም ይሄው ለልጄ ለባ ቤቶም አፍስሻለሁ ብሎ ያትኩስ ደሙን በማሳየት ነው። ዕብራውያን 924 አንብብ። ስለዚህ የክርስቶስ ደም በራሱ ይቅር ማለት ስለማይችል አብን ይለምነዋል ማለት ነው። ኃይልም ስለሚችል ስለማይችል አትበል፣ ስለሚችል። አሁን መልሽ። ለምንድነው ከቻለ ለምን ይለምነዋል? ለምንድነው ኢየሱስ አብን የሚለምነው? ደሙ ህያው ስለሆነ ሮሜ ማሚን ዕብራውያን 9፡24 ናንብብል። ታዲያ ክርስቶስ ተሳስቶ ነው ማለት ነው? በዮሐንስ ወንጌል ምዕራፍ አስራ ስድስት ከቁጥር 26 ላይ አብን የምለምን አይደለም ብሎ የተናገረው ዚህ ጋጫ ማለት ነው አብ እንደዛ አይፈታም። አሁን አስረዳን በደንብ። እንየሚለውን ቃል በምን ስታደርግ አንተ ኢየሱስ አብን ይለምንላል? መጀመሪያ ኢየሱስ ስለ አንተ አብን እንዲለምን አንተ ልጁ መሆን አለብህ። ዮሐንስ ወንጌል አብሲኒያ፣ ነኝ ከፈለግ ወደ ዲቤት መግባት እችላለሁ። ስለማውቀትህን ትችላለህ። ለምን ፓስተር አትሆንም? ለእኔ አሸክሜ የሸኘኸው ጥቅሱን በኩንታል እሺ። ሁለት ዓመት አልሞላህም። ቃሉን ራሱ ማንበብ ከጀመርክ ቀጥል። አንተ ተሳደብ፣ እኛ የእግዚአብሔርን ቃል እንጠቅሳለን። ነገረኛ፣ የቱን የእግዚአብሔርን ቃል የቱን የኢየሱስ ክርስቶስ ምልጃ ልትክድ ነው? ነገረኛ ሆን አስረዳኝ፣ አስረዳኝ። ሆን አንተ፣ እሺ አሁን አንተ ከፍትልኝ ዕብራያን ቆይ ዕብራያን 725 ን የኢየሱስ ክርስቶስ ክህነት ተለውጧል አልተለወጠም? ዕብራን ዘኝ ዕብራን 725 አንብብልኝ፣ አንበብልኝ። የጠየኩህን ጥያቄ መልስልኝ። እሺ እያለ ነው አብን ኢየሱስ የሚለም ነው። ኢየሱስ አብን የሚለምነው ከሁለት ሺህ ዓመት በፊት በቀራኒው መስቀል ያፈሰሰውን ደሙን ያን ትኩስ ደሙን ይዞ ወደ አዲስ ሲቷ ድንኳን ስለገባ ያንን ትኩስ ደም በማሳየት ያኔ በመስቀል ላይ ከፈለ ደሙን እያሳየ ምን ይላል? ዘጠኝ ሀያ አራትን፣ ዕብራውያን ዘጠኝ ሀያ አራት ማስረጃ መታነብም ዝም ብለህ እያሳየ ምን ይላል? ዕብራውያን ዘጠኝ ሀያ አራትን አንብብ ደሙን እያሳየ ምን ላል? ዘጠና ዘጠና ዘጠኝ ፐርሰንት አንባቢ በሌለበት ቦታ አንድ ፐርሰንት አንድ ለእናቱ እንደሚባል አሁን ታዋቂ የሆነ ነዋል። አንባቢ በሌለበት አንዴ ጥያቄ ይመልስልኝ። ደሙን እያሳየ ምን እያለ ነው የሚለም ነው? አንተ አንባቢ ስለሆንክ ንገረኝ። እሺ ሁለተኛ ዮሐንስ መልእክት ምዕራፍ አንድ አንብብልኝ። ምዕራፍ አንድ ቁጥር አንድ አንብብልኝ። አንተ አንባቢ ጥቅሱን ታውቀዋለህ፣ ንገረን ነው የተሰጠህን ማስረጃ ሲሰጥ ለምናቀናንቃል። እሺ አሁን አንተ እኔ ከኢየሱስ ሌላ አማላጅ እንደሌለ የአዲስቷ ድንኳን ሆነ የማይለወጥ ክህነት እንዳለው አሳያለው፣ አንተ ያንን ኢየሱስን ቦታ የሚተካ አንድ ሰው አሳያል። አሁን አንተ በጣም ጎበዝ አምባቢ ነህ፣ ስለዚህ ጥቅሱን ታንበለብለዋለህ የጠየቅህን ጥያቄ በቅባ ክመለስለን በላሁን ወደ የኢየሱስ ክርስቶስ ክህነት የማይለወጥ እንደሆነ ዕብራውያን ሰባት ሀያ አምስት ላይ ተጽፎልል። ወንድሜ አቢሲኒያ የጥየቡን ጥያቄ ከመለስክ ቀጥታ ከመለስክልኝ እኔ ወጥቼ ለአንድ ሰው አንድ መጽሐፍ ቅዱስ ወጥቼ ይመጣል። የእናንተ አሁን ምስጥን ጥቅሶች ታነባለህ? ምን እያለ ነው የሚለምነው ደሙን ይዞ ገብቶ መልስልኝ። ፕሊስ። እሺ ምስጥን ጥቅሶች ታነባለህ አባክ መልስልኝ። አንተ ጥቅሱን ታቆይ። እንደ ጎበዝ እኮ ነው ሁሉንም ጥቅስ አቋሉ ብለኝ አን ንገረኝ እንጂ አንተ አጠራ ማስረጃ አንተ ጥቅሱን ድንኳን በገባ ይናገራል። ከታች ታብ ታብ ታደርጋለህ። ምንድ የጠየቅኩህ ጥያቄ መልስልኝ። ምንድን ያልኩህ ጥያቄ እንድገምልኝ? የተሰጠህን ማስረጃ እንኳን አታነብም። ምንድን የጠየቅኩህ ንገረኝ። እስኪ በመጀመሪያ ደረጃ የጠየቅኩህ ጥያቄ ራሱ ምንድን ነው? ምን እያለ ነው የሚለምነው ነው ያልከኝ። መልስልኝ፣ ምን እያለ እንደሚለምን ዕብራውያን። አሁን የምሰጥህን ማስረጃዎች ለማንበብ ዝግጁ ነህ አይደል? ምን እያለ እንደሚለምን ብትነግረኝ አይሻልም? እባክህ መልስ አለኝ። ስለሁሉም ነገር ስላልክ ደሙን ይዞ ገብቶ ምን እያለ እንደሚለምን እባክህ ንገረኝ ፕሊዝ። ይሄ ሁሉ ሰዓት ካልመለስ፣ እሱን ላስረዳ አንድ ጠበቃ በዳኛው ፊት ስለ አንተ ሲከራከርልህ አንተን ወክሎ በዳኛው ፊት እንደሚከራከሩ ስለ ኢየሱስ ነገር ሁለተኛ ዮሐንስ ይኸው ለልጄ ዋቤቶ ደሜ ናፍስሻለሁ እያለ እብረ ምዕራፍ 9 ቁጥር 24 አንብብ ደሜ ናፍስሻለሁ እና ምን ተከፍሎለታል እያለ ይ ተከፍሎለታልና በመስቀል ላይ ከፍዬለታለሁ በእምነት ተቀብሎኛል አምኖኛል ብሎ ነው የሚከራከል እና ምን እና ምን ምን ስለዚህ በእርሱ በኩል ወደ እግዚአብሔር ስለመጣው ፈጽሞ ሊያድነኝ ነው ምን ብሎ ይለኛል ያ ምን ብሎ ነው? እስኪ አልመለስከውም። አሁን እኔ አንተ የምታሳየኝ እኔ ኢየሱስን እንዳሳየው የኢየሱስን ቦታ ተክተህ አንተ አሁን ያንተን አሳየኝ። እስኪ ኢየሱስ አይደለም የምትለው በሰዎች ተክተህ አሳየኝ። ማስረጃ፣ ማነው? ስለአንተ ማነው የሚማልደው? ማነው የሚማልድልህ? አንተ የተጠየቅከውን ጥያቄ የአንተን ማስረጃ ለአንተ የሚማልድልህ እስኪ አንድ ሰው ጥራና በኢየሱስ ቦታ ተክት አሳየኝ። አንዴ እባክህ ለጥያቄ መልስ ሰጠን አለ በጣም እየጠበቅንን ያለነው የእኔ ኢየሱስ መሆኑን በማስረጃ ሰጠው። የአንተን ደግሞ አሳየኝ። ምን እያለን የሚለምነውን የሚለውን አብራርታ አልጨረስክም። የኔ ወንድም ሳቸውታቅም መጽሐፍ ቅዱስ ላይ የኢየሱስ ክህነት የማይለወጥ መሆኑን የማይለወጥ ማለት ዛሬ ካህን እንደሆነ ያሳ ማን ጠየቀህ? ይለወጣል አይለወጥም የሚለው ማን ጠየቀህ? እጠይቅህ ያለው፣ ስለዚህ የማይለወጠው ክህነቱ እንደማይለወጥ አምናሃል። መቼ ጠየቅኩህ? ላልጠየቅኩህ ጥያቄ መልስ ማጠየቀህ ይለወጣል አይለወጥም? ማጠየቀህ ካህን ስራው ምንድን ነው? ኢየሱስ ክህነት ምንድን ነው? ማጠየቀህ ጥያቄ የፈጠረብህ የክህነት ስራው ላይ ነው። መቼት? እኔ የክህነት ስራው ላይ ጥያቄ የፈጠረብኝ አልኩ? አንተን የጠየኩን ጥያቄ መልስልኝ እንጂ እኔ ከአንተ ስራው ምንድን ነው ብዬ መች ጠየኩ? ዘላለሙ ኢየሱስ ክርስቶስ በእግዚአብሔርና በእኛ መሃል ሆኖ እያስታረቀን ነው ያለው። ማን ነው አስታራቂው? አላልኩም። እኔ አንድ ፔንቴ ይኸው

በደንብ ስማኝ። 99 ፐርሰንት መጽሐፍ ቅዱስ ማያነብ ማህበረሰብ ውስጥ ቁጭ ብለ አዋቂ ያጫወት አንድ ጴንጤ አልኳችሁ። አንድ ጴንጤ ከስድብ ውጪ ጥያቄ በቀጥታ ከመለሰን ይቀጣል። አንድ ጥያቄ በቀጥታ የሚመልስ ፕሮቴስታንት ከተገኝ ለናሙና ያህል አንድ ነው የምላቸው። አንድ አንድ ከትዕቢት ከንቀት ከድፍረት ንግግር ውጪ ማለት ነው። አንድ ጴንጤ አንድ ጴንጤ የተጠየቀውን ጥያቄ በቀጥታ መለስ አይችል ክርስቶስ ምስክር ከትላንትና ጀምሮ እያሳዩቸው ነው። ከትላንትና ጀምሮ እንደዚህ በትዕቢት ከመወጣጠር ውጭ በዚህ ገ ሲወጥ እ ጠቅዙ ገለመሪ ምን ምን ከማለት ውጭ የጠየኩትን ጥያቄ በቀጥታ በፍጹም ማንም ቤት አይመልሰ። እንደዚህ አይነት ሰዎች በጣም ነው የሚያሳዝኑት። ለዛ እኮ እነዚህ ሰዎች የምርም የእግዚአብሔርን ወንጌል መስማት አለባቸው። የክርስቶስ ወንጌል ሊሰበካቸው ይገባል። በትዕቢት በጣም በፍጹም ትዕቢት ነው ወደዚህ የሚመጡት። በጣም በትዕቢት በቃ በትዕቢት ተሞልቶ ተወጥሮ ነው የሚመጡት። ከዛ በኋላ ስንጠይቃቸው መልስ ስለማይኖራቸው የሚያደርጉት ነገር ምንድን ነው? ሌላ ስለሌላ ነገር ማውራት። ወደ ቀጥታ ወደ መልሱ ኑ ስንላቸው መልሱ ስለሌላቸው ወይም አቃለል ይጀምራሉ፣ ወይ ወዲያ ነገር ይገባሉ። እንዲህ አታደርጉ፣ ፕሮቴስታንቶች ፕሊዝ። በቃ ካላወቅህ አላወቅሁም ነው፣ ካወቅህ ደግሞ መልስ ትሰጣለህ። ካላወቅህ ለምን ትጨነቃለህ? እራሱ እኔ እንድትጨነቅም አልፈልግም። ፕሮቴስታንቶች፣ ካላወቃቸው አትጨነቁ።